አደይ ሀሳቧን ቀየረች። ዴቭ ልትቀበለው ነው መሰለኝ፣ ላስብበት አለችው። እሱም ደሳለው ቤቱ ለቆ ለመውጣት ወስኖ ነበረ፣ ሰሞኑን እንዳያችሁት ነበር። ዛሬ ግን ሀሳቧን ቀይራ በጥሩ ሁኔታ ላስብበት አለች። ይህን አሪፍ የሀሳብ ለውጥ ነው ማለት ነው። አስበሽበት ሙሉ ለሙሉ እንደምትቀበዩ ባለ ሙሉ ተስፈነን። ሌላው ደግሞ ዴቭ ዛሬ ታሪክ ሰርተዋል። ፍቅር ተንኮል ተንኮል የማይገልጻት ምን ስም እንደሚሰጣት ባይታወቅም እኔ አሁን ስም ስፈልግ ስፈልግ ውዬ ያደርኩኝ የእርሷ የሚሆን ስም አጣው። አንድን ሰው በግድ አስገደደሽ የእኔ ካልሆን ክብሮ ማለት የለም። እንግዲህ ሴጣን የሚቀናባት ይመስለኛል። ዛሬ የተንኮሏ ተንኮል ብዛት ውሃና ፊ ያለቻት አዲ እሷም ሰራተኛ ነችና ውሃን አፍልታ ስትሰጣት፣ ያው በምክንያት አድርጋ እጇ ላይ የፈላ ውሃ ደፋችበት። ግን አውቃ ነው ምንም የእሷ ተንኮል የማቅ የለም። ውሃው ከመምጣቱ በፊት የለበሰችው ጫማ በተቀመጠችበት ወደ ሶፋው ስር አድርጋው ነበረ። አውቃ ጫማዬን ስጪኝ አለቻት። ጫማው ስታወጣ ሶፋ ስር በዛውም እጇን ደፋችበት። ነገር ግን አዲ ማዋዛች አይደለችም እና አንዴ በጥፊ እንዲሁም ደግሞ ማንቁሯን ደግልች። እንደውብ እኔ ያስናበተቻት እያልኩ ነበር። እና ስትይዛት የምትይዘውም የምትጨብጠውም ጠፋት። በዛ ላይ ደግሞ ዴቭም ነበረ። ዴቭም ጫጫታው ሲሰማ መጣ። ያው የፍቅር ቅጽበት ውሸት ያው ይታወቃል። ምን አለችው እኔ ጫማ አውጭልኝ ብያት እንጂ ሶፋ ነካካ ያላልኳትም ስትነካካ ውሃው ተደፋባት፣ አለቀ አለች። አያችሁ ቅጥፈት፣ አዴም ያለው ነገር ተናገረች። ዴቭ አያው እጄ አውቃ ነው ውሃ የደፋችበት ስትል አሳየችው። እሱም የተደረገውን ድርጊት በመቃወም አንቺ አንቺ እያለ እህቱም ፍቅርም ይዞ በጣም ሲታገላቸው ይቅርታ እንዲጠይቁ ሁለተኛ አጠገብሽ እናንደርስ ብላችሁ ቃል ገቡ፣ ብሎ ቃብ አስገብቶ አሁ አልነካም እንደው ሄ ይታሰር የሚባል ነገር አንስቶ ነበር። ይሄ ደግሞ በጣም ነው የሚፈሩት። እግሯን ወድቃችሁ ያደረጋችኋትን ነገር ከዚህ በኋላም አልቀርብም ብላችሁ ይቅርታ ጠይቋል። ያው ተንበርክከው ይቅርታ ጠይቋል። ካልሆነ ደግሞ ካልጠየቁ ይሄን ያቃጠለች ሽን ጅሽ ይዘሽ ትከሽ ያለሽ ክስ ትገብቻለሽ፣ ሲባል እንዴ፣ ክስ የምን ክስ ሀይሉ ሁለቱም ክስ ይፈራሉ። በዛ ላይ ይሄን አይቶ ይቅርታም ጠይቆ ሁለተኛ አጠገቧን እንዳይደርሱ ቃል ገብቷል፣ ሁለቱም ማለት ነው። በመጨረሻም ይቅርታም ሁሉም ካስደረገ በኋላ አዴን ለማሳከም ሐኪም ቤት ይዟት ሄደዋል፣ አሳክሞ መጥቷል። እሱ እንደው ጓደኛ ሳይሆን እንደ መከታ ወንድም ነው። የዚህም ደግሞ አዲን አመሰገነችው። ካልሆነ ለምን ከዚህ ቤት አንወጣ ማለት እንዲህ፣ የት ነው የምንወጣው ስትለው አሁን ገና ላስብበት፣ ብዙም ማስብበት ነገር አለ ስትለው ደንግጦ ይቅርታ፣ እኔም ረስቼ ነው፣ በቃ የራሳችን ቤት ብንሄድ ብዬ ነበረ፣ እንደው አስብበትና ትነግሪኛለሽ አላት። በዚሁ ተሰማምቶ ጨርሷል ማለት ነው። ይህ ነገር ደግሞ ያው ፍቅር እጅግ በጣም ነው የሚያቃጥላት እጅግ በጣም ነው የምትናድለው እንደ ምናቃጥም ያው ተናዳጅ ነች ማለት ነው። እንዲሁም ደግሞ ኤልዱ በአሁኑ ሰዓት ግን የሚፈቷት ይመስለኛል። ምክንያቱም ላይከሰሱ ማለት ነው። ሌላ የኤላና የለሚ ጉዳይ ነው። ኤላ አባቱን እንዲመጣ አስገድዶት ያው ሄዶ ነበረ ሊነግራት ሞት ሊነግራት ፈርቶ እንዴት ይንገራት? የሆነ ቦታ ደርሼ እመጣለሁ አለ። እንዳው ትኬት ይቁረጥ ምን ይቁረጥ አናቅም። አዎ ትኬት ለማስተካከል ይመስለኛል፣ ግን መነገር ነበረበት። አዎ መጀመሪያም መነገር ነበረበት። ምንም ቢሆን ያው ጓደኛ እስከመትተፍ መደበቅ የለባትም። ያው የለብህ መሆነቴ ነው የምልህ። ያው ዛሬ ጥሩ አላደረክም ማለት ነው። በመጨረሻም አብሮ ነበሩ ልትሄድ ነው ስትለው ፓስፖርቱ አገኘችው። ልትደብቅ ልትሄድ ነው ስትለው እረ ቢልም አሳምነችው። ግን ምን ላደርግ አባቴ ብሎኝ ነው አባቴ ካልመጣህ ብሎኝ ነው ምን ላደርግ ሲለኝ እሺ ሂድ፣ ግን እኔ ሁለተኛ አታገኘኝም፣ እኔም እሄዳለሁ፣ አንተም ሂድ። በዚህ ነገር የምትወስነው ራስህ ነው እንጂ ማንም አይደለም ብላለች። ኦፍኮርስ እኛ ምንላለን አንድ ሰው አስራ ስምንት ካለፈው ራስ በራሱ ይወስናል። ለምን ይዋሻል? የላይታው እንጂ ለምን ይዋሻል? ልጅቷም ተናዳ በቃ ሂድ፣ እኔ የትም ይሁን ጎዳናም፣ ምንም ስራም ገባለሁኝ ችግር የለውም ማለች። ቆይ ቆይ ቢልም ለማባበል ቢሞክርም አይ ብላ ሻንጣዋን ሸክፋ ወዴት ብቴ ጥሩ ነው እነ አደይ ጋ እቺ ተንከሲዝ እነ ፍቅር ቤት። እዛ ሄደችስ መቼ አገኘችው? አልተገጣጠሙም አደይን አዲና ዴቭ ወደ እነሱ ቤት ሄዶ ነበረ። ያው ሲሄዱ አዲ ለሚፈልጋ ነበረ። ነገር ግን አላገኘቻትም። ስታገኛት ስትቀር ተጣልተው እንደወጡ አታውቅም። እሱም ግን ወታለች ነው ያለው። ቤታቸው እስከምትመጥለ አያውቁም ማለት ነው። በመጨረሻም እነሱ ሲሄዱ ሳይገናኙም ቤትም ሳት ደርስ አደይ እዛው መንገድ ላይ ይዘዋት ነበረ። ምን እንደሚያደርጓት እንደ ባለፈው ንትን ሊሏት ይሆን አላቅም። ለሚ ደግሞ ቤት ከብተ ወጣለች፣ ሻንታዋንስ ሸቅፋ ፍቅርም እንደተለመደው በዛ መርዝም ራሷን እዚህ የማንም ምድለው ተወዳዳሪ የመንገድ የጎዳና ተዳዳሪ የሚኖርበት አይደለም። ምን አመጣሽ? ከነ ልብስ ሽን ብላ ምን ጭቅጭቅ ጭቃ ነው? አደረገቻት። አረዲ አዲን ለማናገር ነው ፈለኩት፣ አዲ ፈልጋለሁ ብትልም አዲ ዝቤት ሰራተኛው ነው እንጂ እንትን አደለችም። ከፈለግሽ ውጭ ላይ አናግሪያት አለቻት። አይገርም! ውጭ ላይ አናግሪያት ውጭ፣ በቃ ይሄ የኔ ቤት ነው አለች። ተይ እንጂ አሁን እስከ ነገ ከነገ ወደ መኖሩን አለመኖሩን አታውቂም። ጥረት አውጪ በቤትሽን። ያችኛ መዋዛ አይደለችም። መልስ ትሰጣለች መስጠት አለባትን ማለት ነው። ባክሽ ይወጣልሻል ከአንቺ ጋር የሚኖር የለም አለች። ያችኛዋም ውጭ ልኝ አልፈልግም አዲ ሰራተኛነች ስታት ሻጣ ሸክፋ አሁንም ከዛ ቤት ወጣች። እንግዲህ የደረሰላት ያለ አይመስለኝም። አይደለም እንሷ ጋር ለመድረስ ይኸው መንገድ ላይ እያስቆሟት ነበረ እና አዲ ከዚህ በፊት እያገቷትን ልጆች ማለት ነው። አሁን ሄደች ወይስ ያዟት? እንዲህ ነው ይሄ መንታ መንገድ ወይም ደግሞ የጥያቄ ምልክት እንትን ብሎ ብናል ማለት ነው አሁ መስሎ እኔ እንደዛ ነው። ከዛ በኋላስ አዲና ለሚገናኛሉ ይሄው አልተገያኙ እችኛዋን መንገድ ላይ ቁጭ ብላ እየለቀሰች ነበረ። ምንም መሄጃ የለም። ምናልባት ስራ ግኝታ ስራ ከገባች እንጂ ነገር ግን አደራህን እንደ ኢልዱ እያት ያለውን የኤላ ምክር ሰምቶ ዴቭን ፈልጎ አፈላልጎ ካስገባት እንጂ፣ ያው መንገድ ላይ ከነ ልብሷን ቁጭ ብላ ነበረ። ከዚህ በኋላ ትመጣለች አትመጣም ሌላ ጥያቄ ነው። ግን ፍቅር በጣም በጣም በጣም ተናዳለች። ባርኮት ሰሞኑ ከወጣ መስጋውን አልገባም። የወጣበት እዛው ያስቀራውን ምንም የሚታወቅ ነገር የለም። ቅድም አውቃ ቆኖ ደውዬለህ ነበር። ያንተና የአዲ አት አትሆንህም። እሷ ጥሩ ሴት አይደለችም። እስከሚሰማ በራሱ እስከሚያውቅ ድረስ ችግር የለውም። ምንም አልደግፈውም ብላ ነበረ። ማን ፍቅር ማናር፣ ባርኮት ባርኮት ደግሞ አይደለም እንደዛ ባርኮት የሰው ልክ ነው ማለት ነው። እንዳንቺ ክፉ አደለም። ሰምተሻል? ተሻል በደንብ አድርገሽ መላችሁ ፈልጌ ነው። በጥቅሉ የራሳችሁ አልሆነ ነገርን ለመውሰድ እንደዚያ አትሆኑ ሰው ጀጀት አድርጉ ነው። ይህን ጥያቄ ው አሁን፣ እቺ ያኔ ተሰቃየች ተሰቃየች። አንቺ ሰራተኛ ከኛ እኩል በላሽ ከና እንድርገላችን ላይ ያው ኢትዮጵያ ውስጥ እንደዚህ ነው፣ ድራማ ቢሆንም ከኛ እኩል አዋራሽ ከኛ እኩል ከነሱ እኩል አትበላ ትበላለች። ከነሱ እኩል ስ ተናገሩ ተናገሩ ስ አረ አትበላ የሆነ ቀን ሊያሸው ሰራተኛው በካሜራ ስምንት ፊት ለፊት ስታልፍ፣ ሄይ አንቺ ጀለሴ እንደፈለግሽ መንቀሳቀስ ጀመርሽ፣ እንዲ ያለቻት እነሱ ናቸው። የኢትዮጵያ መሞች አይታችኋል። እንደ እንደ እንደ እንደ እንደፈለጎትሽ እንዴ፣ በነፃነት ታግታለች ማለት ነው ይቺ ልጅ? አዎ፣ እንደዛ ነው ። አሁን ይሄ በድራማ መልኩ ቢሆን እንደዛ ነው ቢያሳየው፣ አብሮ አይበላም፣ አብሮ አይጠጣም፣ አብሮ አይጫወትም ማለት ነው፣ ሰራተኛ ምናምን። እናሳ እውነት ነው ወይስ አይደለም? ዋሻው፣ እንዴ፣ ይኸው በድራማ መልክ እያወጡት ነው። ሊያሹ የምትናገረችው ላይቭ ላይ ነች። ያው ታውቃላችሁ፣ ሙሉ ሁሌም በቪዲዮ ነው የምትገባው። በዛ በኩል መጣ ስታልፍ ነው ይሄን ነገር ያለቻት። እሷ እኮ ትላንትና መድኃኒት ቤት ነበረች እኮ። ኦማን አይደል የምትኖረው ነበረ ሊያሾ ማለት ነው። አዎ እንደ በነፃነት መንቀሳቀስ ጀመርሽ ነው አለች። የእሷ እኔ ደነገድኩኝ። እንደ ሀበሻ፣ ሀበሻ መዳሞች እየከፉ ነው። ስለዚህ አሁን ፍቅር ያለችውም መነች ይልዱም ያለችው አዲስ አይደለም። በድራማ መርክም ቢሆን ይሄን አክሎ ለማለት ነው። ሰላማችሁ ይብዛ። በሚቀጥለው እንመጣለን። ባይ ባይ።